መጽሐፈ ነገስት ቀዳማዊ ምዕራፍ 15 የናባጥ ልጅ ኢዮርብአም በነገሰ በ18ኛው ዓመት አብያም በይሁዳ ላይ ንጉሥ ሆነ። በኢየሩሳሌምም ሶስት ዓመት ነገሰ። እናቱ ማዕካ የተባለች የአቤ ሴሎም ልጅ ነበረች። ከእርሱ አስቀድሞ ባደረገው በአባቱ ኃጢአት ሁሉ ሄደ። ልቡም እንደ አባቱ እንደ ዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም አልነበረም። ነገር ግን ልጁን ከእርሱ በኋላ ያስነሳ ዘንድ ኢየሩሳሌምን ያጸና ዘንድ አምላኩ እግዚአብሔር ስለ ዳዊት በኢየሩሳሌም መብራት ሰጠው። ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበርና፣ ካዘዘውም ነገር ሁሉ ፈቀቅ አላለም ነበርና። በኢዮርብአም እና በሮብአም ልጅ በአብያም መካከል በዘመኑ ሁሉ ጸብ ነበር። የቀረውም የአብያም ነገር ያደረገውም ሁሉ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በአብያምና በኢዮርብአምም መካከል ሰልፍ ነበር። አብያምም ከአባቶቹ ጋር አንቀላፋ በዳዊትም ከተማ ቀበሩት። ልጁም አሳ በፋንታው ነገሰ። በእስራኤልም ንጉሥ በኢዮርብአም በሀያኛው ዓመት አሳ በይሁዳ ላይ ነገሰ። በኢየሩሳሌምም አርባ አንድ ዓመት ነገሰ። እናቱም መካ የተባለች የአቤሴሎም ልጅ ነበረች። አሳ እንደ አባቱ እንደ ዳዊት በእግዚአብሔር ፊት ቀን ነገር አደረገ። ከሀገሩም ሰዶማውያንን አስወገደ። አባቶቹ ያደረጉት ጣዖታትን ሁሉ አራቀም። በማምለኪያ አጸድ ጣዖት ስላሰራች እናቱን ማዕካን እቴጌ እንዳትሆን ሻራት። ጣዖትዋንም ሰበረውም፣ በቄድሮንም ፈፋ አጠገብ አቃጠለውም። ነገር ግን በኮረብቶች ላይ ያሉትን መስገጃዎች አላራቅም። የአሳ ልብ ግን በዘመኑ ሁሉ ከእግዚአብሔር ጋር ፍጹም ነበር። አባቱ የቀደሰውንና እርሱም የቀደሰውን ወርቅና ብር ዕቃውንም ወደ እግዚአብሔር ቤት አገባው። በአሳና በእስራኤል ንጉስ በባኦስ መካከል በዘመናቸው ሁሉ ሰልፍ ነበር። የእስራኤልም ንጉስ ባኦስ በይሁዳ ላይ ወጣ፣ ከይሁዳን ንጉስ ከአሳ ዘንድ ማንም እንዳይወጣ ወደ እርሱም ማንም እንዳይገባ አድርጎ ራማን ሰራ። አሳም በእግዚአብሔር ቤትና በንጉስ ቤት መዛግብት የቀረውን ብርና ወርቅ ሁሉ ወስዶ በባሪያዎቹ እጅ ሰጣቸው። ንጉሱም አሳ በደማስቆ ለተቀመጠው ለአዚል ልጅ ለጠሪሞን ልጅ ለሶሪያ ንጉስ ለወልደ አዴር፣ በእኔና በአንተ መካከል በአባቴና በአባሰ መካከል ቃል ኪዳን ጸንቷል። እነሆ ብርና ወርቅ ገጸ በረከት ሰድጄ ልሃለው። እርሱ ከእኔ ዘንድ እንዲርቅ ሄደ፣ ከእስራኤል ንጉስ ከባውስ ጋር ያለን ቃል ኪዳን አፍርስ ብሎ ሰደደ። ወልደ አዴርም ለንጉሱ ለአሳ እሺ ያለው የሰራዊቱን ማለቆች በእስራኤል ከተሞች ላይ ሰዶ ዮንንና ዳንን አቤል ቤት መካንና ኬኔሌትን ሁሉ የንፍታሌምን ሀገር ሁሉ መታ። በውስም ያን በሰማ ጊዜ ራማን መስራት ትቶ በቴርሳ ተቀመጠ። ንጉስም አሳ በይሁዳ ሁሉ ላይ አዋጅ ነገረ፣ ማንም ነፃ አልነበረም። በውስም የሰራበትን የራማን ድንጋይና እንጨት ወሰዱ። ንጉሱም አሳ የብንያምን ጌባንና ምፅባን ሰራበት። የቀረውም የአሳን ነገር ሁሉ ጭከናውም ሁሉ ያደረገውም ሁሉ የሰራቸውም ከተሞች በይሁዳ ነገስት ታሪክ መጽሐፍ የተጻፈ አይደለምን? ነገር ግን በሸመገለ ጊዜ እግሮቹ ታመሙ። አሳም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም ኢዮሳፍጥ በፋንታው ነገሰ። በይሁዳም ንጉስ በአሳ በሁለተኛው ዓመት የኢዮርብአም ልጅ ናዳብ በእስራኤል ላይ ነገሰ። በእስራኤልም ላይ ሁለት ዓመት ነገሰ። በእግዚአብሔር ፊት ክፉ አደረገ፣ ባባቱ መንገድ እስራኤልን ባሳተበት ኃጢያት ሄደ። ከይሳኮርን ቤት የሆነ የአኪያ ልጅ ባኦስ ተማማለበት፣ ናዳብና እስራኤልም ሁሉ ገባቶንን ከበው ነበርና፣ በአውስ በፍልስጤን አገር ባለው በገባቶን ገደለው። በይሁዳ ንጉሥ በሐሳ በሦስተኛው ዓመት በአውስ ናዳብን ገደለው፣ በፋንታውም ነገሰ። ንጉስም በሆነ ጊዜ የኢዮር በአምን ቤት ሁሉ መታም ኢዮር በአምን ስለሰራው ኃጢያት እስራኤልንም ስላሳተበት የእስራኤልን አምላክ እግዚአብሔርን ስላስቆጣበት ማስቆጫ በባሪያው በሴሎናዊው በአኪያ እጅ እንደተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ ከኢዮር በአም አንድ ትንፋሽ ያለው አላስቀረም። የቀረውም የናዳብ ነገርና ያደረገው ሁሉ በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳም ንጉስ በአሳ በሶስተኛው ዓመት የአኪያ ልጅ በአውስ በእስራኤል ሁሉ ላይ በቴርሳ ንጉስ ሆኖ ሀያ አራት ዓመት ነገሰ። በእግዚአብሔርን ፊት ክፉ አደረገ። በኢዮርባአምን መንገድ እስራኤልን ባሳተበት ኃጢአት ሄደ።